እንዲህ አጥቤ እንደዚህ ጭምቅ አድርጌ ጠምዝዤ ነው ማሰጣሽ እንቱ አሳደቂ ይበደልሽ አንቺን አየሁ ቱቱ ቱቱ እዛው ድሬዳዋ ከድሬዳዋ በቀይ ባህር አድርጌ እመጣልሻለሁ ይዋጣልናል ፊት ለፊት እንገናኛለን አንቺ እኔ ፈርተሽ ከሀገር ወደ ሀገር እየሄድሽ ነው አይደለ እኔ ደግሞ አበደን አልፈራሽም እመጣልሻለሁ እዛው በቀይ ባህር አድርጌ ሰላም ሰላም፣ እንዴት ናችሁ? ድ የተከበራችሁ ተመልካቾቻችን፣ ዛሬ እንግዲህ ውስጤ እርር ድብን ቅጥል ለብዬ ይኸው ቪዲዮ እራሱ መስራት ሳልፈልግ ለዛሽተኝ ከሲስ ለተረገመች ሴትዮ ይሄን ቪዲዮ መስራት አለብኝ ግዴታ ነው ብዬ መጣው ማለት ነው። እኔ ምልሽ ጭጭም ላቃ ምንወጥ ረገጠች ምን ከሱ መያናት ሪያል ወርዳለች ዛሬ አነደሸኛል። እውነት አነደሸኛል። አንቻ ሀይፍ በፊት የምናድደላ አሁን ግን አናደሽኝ ሚል ብላብላ ደግሞ በባህር ሂጅ ሱመያን አንቃለሁ እያለች እኮ ነው። አሰላሙ አሌይኩም ወራህመቱላሂ በረካቱ ውድ እና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ለአልሐምዱሊላ ሐባቢ፣ ሰብስክራይብ ላይ ኮሜንት፣ ሼር እያደረጋችሁ አበረታቶች። እንግዲህ ካዩ በረኪና ሱመያ ላይ በጣም ዝታለች። ፓስፖርት እንወጣለን ቢያጣም በየመን እገባለሁ ድሬዳዋ ሂጅ ከዛ በየመን በቀይ ባህር እሻክራለሁ። እንሻላ ዘንዶ ይዋጥሽ። ለእንደ አንቺ አይነት እኮ በባህራዊ ክድም ተንኮለኛ እኳ ይሄድም በዛ ኮ ይውጣል በዛ ኪልኪል ስትኝ የዋጥሽ እስኪ ቢድሆን ሰምተን የሚመለስ በጣም እኮ የጠገብሽው። ምን ነው የምትዩ? ምን መሆን አእምሮሽ ነው? ለምንድን ነው ባለቤት የምታሰቃዩ? እኔ ደግሞ አዩ ያልኩት ነገር እንደሚሆን ታውቂያለሽ፣ እንኳን ሳልናገር ተናገሬ እንኳን፣ ምን አይነት ሰው መሆኔን ታውቂያለሽ እኔ አንቺን ልፈራ አይደለም እንኳን መፍራት አይደለም። ምን በቃ ምንም ምንም ልታረግኛች። ምክንያቱም ታያለች፣ በረኪና ጠጥቼ የተረፍኩ ሰው ነኝ። በረኪና ጠጥቼ ገልብጬ የተረፍኩ ከሞት የተረፍኩ ሰው ነኝ። በደንብ ጠንቅቃሽ ታውቂኛለሽ ከማንም በላይ። ይህ ደግሞ አዩ አይደለሁም ሰይድ፣ እዛ የመን ቁጭ ብሎ እንደዚህ ጫት እየቃመ ተዝረክርኮ አይኔ እያየ ዝም ብያ አልቀመጥም። እንዲህ እየተጫወትሽበት ዝም ብያ አልቀመጥም። ሱመያ አልጠገበችም፣ የጠገብሽው አንቺ ነሽ። ሱመያ በየትኛው ሀብቷ ነው ልትጠግቢ ያለችው? እንደውም የእሷን ሀብት አንቺ ነሽ የጠገብሽበት። ለምን እንደሷ ወተሽ ለፍተሽ ደክመሽ አንጥሰሽ አትጠግቢም። ተጠገበችም ማለት ነው። ምን አይነት ወሮ ብላናት አንቺ ዘመድ የለሽም። ታይ የሚል ዘመድ የለም ድራማም ቢሆን እኮ ያስጠላል ድራማም ከሆነ ያስጠላል እንደዚህ አይነት ነገር እንዲ ሰይድ እኮ ልጆች የመፈለግ ግዴታ አለበት አላፍትናም አለበት ምን ያው ሁሉ ብር የሰጠሽ ታዲያ በባህር የሚያስሄድ ነው እንዴ ምን ችግር አለ ፓስፖርት እኮ በነገራችን ላይ በሀያ አራት ሰዓት የሚወጣ ወይም ደግሞ በአንድ ቀን የሚወጣ አለ እኮ የሰጠሽ ብር ያወጣልሽ በባህር የምትመጭበት በሂጃ ጠይፍ ሂጅና ይወጣልሻ ዘይመን እይ የመዳም ቅመሞች የያዙች ከሆነ እንደው አናትሽ አናትሽን ብለው ስብርብር አድርገው ዶሮ ጠባቂ አድርገው እንዳይመለሱሽ። በባህር ካሄድሽ እንደማትመለሽ ነው። ጀልባ እንደሚገረበጥ ነው። ግን በትኬት ሄጄ የመን ሱመያ ጋ እገናኛለሁ ብትይ እመኒ እመኒ፣ ስብርብርብርብር አድርገው ነው ዶሮ ጠባቂ አድርገው ለእናትና ለአባትሽ የሚልኩሽ። አንቺ ማፈሪያ ደግሞ፣ በዘሬም ሰው ፈርቶ ያቅም ሲጀምር ዘራለሽ። እንዳንቺ ዘር ማንዘርሽ ሁሉ እኮ ዘርማ፣ ተቆጭ ገሳጭ ቢኖርሽማ እኮ አርፈሽ ቁጭ በይ ታይ ቢያንስ እስከሚያስተካክል አርፈሽ ቆጮ ቤትሽን ጠብቅ። ሄዶች ነበረ ድሬዳዋ መጥቼ በቀይ ባህር አርጌ ጠፍቼ አንቺ ጋር መምጣት አይከብደኝም። ገባሽ? እንደ ሞል ወያ፣ እንደ ሞል ወያ እንዲህ ዘግዝቄሽ፣ የማዳም ሞል ወያ ነው ማድረግሽ። እንደዚህ እንደ ሞል ወያ ነው ሞለውልሽ እኔ እንዲህ ዘግዝቄሽ እንዲ ዝቅዝቅ አድርጌሽ የማዳም ሞብ ካላረኩሽ፣ እኔ አዩ አይደለም። እንደዚህ እንደዚ እንዲወለውል በሻፋጣ ነው ማረግሽ። እኔ አዩ አይደለም እህ እንዲ አጥቤ እንደዚ ጭምቅ ቀርገ እንዲጠምዝዤ ነው ማሰጣሽ። እንዳትርፍ እንዳልኖር ያርገሽ። አንቺ ሰሆነሽ ሰሆነሽ እንዲ ሰይድን ታሰቃያለሽ። ማንንም የለም የሚናገረኝ ሰው የለም ብለሽ ጠገብሽ። ጠገብሽኮ ቀዘንሽብት እኔ አለቅሽ የአረቦቹ ሞልዌ አርጌሽ ነው የማዳም ሞል አርጌሽ፣ እዛ እንደ ሞልዌ አይጠቀሙሽ። አንቺ ድንጋይ ራስ አላበዛሽውም እንደ ዝምሰልሽ። እኔ ለልጆችሽ ብዬ ነው ያከበርኩሽ እንጂ ፈርቼሽ አይደለም። ይሄን ነው ቂኔ። መቼም አልፈራ፣ ማንንም አልፈራ። አንድ ፈጣሪ ነው ነው የምፈራ። ከባሻ ባለቤቴ ደግሞ አንድ ነገር ይሁን ልንገርሽ፣ መጣውልሽ በቃ አርጌ ድሬዳዋ መጥቼ ከድሬዳዋ ደግሞ በቀይ ባህር አድርጌ የመን መጥቼ እኔ ፊት ለፊት መጥቼ ግን ካልተጫወትኩብሽ፣ አዩ ምን አለሽ? በይ አንቺ መወሎ ለፊት ልጆቹንም ለበሽታ ያደረግሽው እኮ አንቺ ነሽ። አገባሽ አይደለ? በቃ ሰከን ብለሽ ቁጭ ማለት ትችያለሽ እኮ አግብተሽ፣ ዋላ አይደለ? በቃ አንተ ህይወት ውስጥ እስከሚስተካከል ድረስ ስለምወድህ ስለማፈቅረክ መስዋዕትነት ልክፈልለት እኮ ማለት ትችያለሽ እኮ። የሚያፈቅር ሰው የሚወድ ሰው እኮ ሲጀመር ጠብ እኮ አይፈልግም። እንዲያውም በቃ ልጆችን እስከምታገኝ ድረስ እሷንም ባፈልጋት ልጆችን እስከምታፈላለግ ድረስ ልፋ፣ እኔም ማግዝሃለሁም አላህ ይገዝክ ነው የሚባለው። ሲጀመር አንቺ ፈጣሪን ብቻ ነው የምፈራው አለሽ። ሲጀመር አንቺ ፈጣሪን ስትፈሪ እኮ ነው ፈጣሪ ሲኖርሽ እኮ ነው። ሲጀመር አንቺ እኮ የለሽም እኮ የለሽም እኮ። አንቺ ምን ትመስላች? እቺ ካንቺ ሱመያ እኮ ሞታ ሞታ ሞታ ሞታ እኮ ትበልጥሻለች እኮ። የሰው ልጅ መልክም ብቻ አይደለም በነገራችን ላይ አንቺ ሀራው በለል የአንቺ አፍንጫ ቢገትር የአንቺ መልክ አማረ ብለሽ ብትበጣጠሽ ምን ሰራለሽ? ውረጅ ደግሞ። እንደ መዳም መውሎሊያ ነው ማረግሽ። አንቺን ነው የምናረግሽ፣ አንቺን ነው የምናረግሽ፣ መውሎሊያ የምናረግሽ ከፈለግን ማለት ነው። እኛ ምን አይነቷ ባለዬ ናትቺ? ባለቤቱን ካልናቁ አጥሩን አይነቀንቁ አሉት። አንቺ ሰይድን እኮ ብታከብሪ እኮ ልጆቹ አንቺ የሱመያን እንደዛ እንደዛርሽ ልጆቹ የሰይድ ልጆች ምን ያደርጉኛል ብለሽ። ለነገሩ አንቺ ሞት የሸተተሽ ሞት የጠማሽ ሴትዮ እኮ ነሽ። ለዛ ነው እኮ መልካም ሴት ብትሆኒ መልካም ሴት መልካም ሴት ብትሆኒ ማለት ነው መልካም ደግ ሴት በቃ ቀን ሴት በቃ አላስ አንቺ እኮ ጠንቋይ ጋር እየሄድሽ እኮ ሱመያን ነቅለሽ ሰይድን ብቻ ለመያዝ ነው። ያ ማለት ደግሞ ሰይድ ቢወድሽም ባወደሽም በጥንቁልና ልትይ ማለት ነው አባባ ጋር ሄደሽ። ይሄ ነው በቃ ትርፉ። ይሄ ደግሞ ምንም አያደርግልሽም። ጊዜያዊ ሊሆን ይችላል። ምናልባት እኮ ሰይድም እኮ የራሱ ዘመዶች አሉ እኮ፣ እንደዚህ ሲጃጀር ሲያዩ ዝም አይሉት። አንቅረው ነው የሚዋጡሽ። ማም አንቅረው ነው የሚዋጡሽ ማለት ነው። ስለዚህ አንቺ በመድኃኒት ሰይድን ይዘሽ ሱመያን መንቀል፣ እገልሻለሁ፣ አጠፋሻለሁ። አንቺ ሲጀምር ማነሽ? እንትን ሚን፣ እንትን ሚን ሱመያን የምታጠፊው? ለአፍሽ ራሱ ለከት ይኖረው። ልቃፍ የሰው ልቃፍ ሱመያን አይደለም ማጥፋት ቀርቶ አይደለም ስሟን እንዲያታነሽ ነው የምናስደርግሽ። ከፈለግ ነው ማለት ነው። የስደት እህታችን እኮ ናት፣ የስደት እህታችን ሱመያ ናት። ብታውቂ ኑሮ ማለት ነው ይህ ነው። ይገባሻል። ግን አንቺ ኮብልስቱን ኮብልስቱን እንኳ ጥቅም ላይ ውሏል አይደል? እንደ ከተማና በጣም እንትን ብሏል። ድንጋይም ቤት እየገነባ ነው። እ ምን ልበላት ምን ልበላት? ከራ ሽንት ቤት እንትን ካካ፣ አንቺ እሱ ማለት ነሽ አንዳንድ ጊዜም ሂሌናሽን አስተካክሉ፣ ሂሌናሽን አስገንዝቢው በቃ አላስ አገባሽ አይደለ። ስለዚህ ስተሚስተካከል ተሚስተካከል ድረስ ሰከንዳ ብለሽ ቁጭ ብይ። ቤትሽን ያጂ ቤትሽን አማቱ በቃ አላስ። ችግርን ቢኖር አይ ይሄ ችግር በኔ ስለሆነ የመጣው ይሄን ችግር መጓፈጥ አለብኝ ስትይ ሰይድ ራሱ ያከብርሻል። በቃ ችግሮችን እኮ ለመጓፈጥ እኮ አንቺ ጀግና መሆን አለብሽ እኮ። አንቺ እኮ በቃ ሰውን በስድብ ሰውን በጥፍት ሰውን በተለያየ ነገር እያለሽ እኮ አሯሯሻቸው። ስለዚህ ልጆችን አይፈልግ ነው ልጆቹን አይ ነው ሳይር፣ ግን በጣም ተረግመሃል ወላሂ፣ ተረግመሃል። የተረገምክበት ምን አይነት መሰለክ? አቅል ያለ ሴት ቢያንስ እኮ አቅል እንደ ትንሽ የምታገናዝብ እንዲ ብዙ ሳይሆን እንዲ ትንሽ እንዲ ንቁጣ የምታገናዝብ ሴት እኮ ብታገባ ክብሩ እኮ ራሱ ዝቅ አይልም። ብላብላ ደግሞ በባህር ቼ ውስጥ መየናንቃለሁ ትላለች። አረ፣ በቃችሁ እዛ ያላችሁ የሱመያ አድናቂዎች፣ እቺ ልጅ የረተው ገላግሉን። ተዋጋችሁ ማናይበት ቦታ ይ የሆነ ሽርኩቻ ያላኳት፣ ወደ መከላከያ ያላኳት እና እዛ ትዋጋ፣ ወይ ደግሞ ወደ ፋኖ አስጠኳት። ወደ ፋኖ አስጠኳት። እዛ ቂጥቂጧ ልብልቦ ልብልቦ ይልቀቃት። ውሰዷት፣ እናጣላት፣ ወይ ወደ ወሎ፣ ወይ ወደ ጎጃም፣ ወይ ወደ ጎንደር፣ በሶስት ወይ ወደ ሸዋ በዛ በዛ አካባቢ ያሉ አደልፋኖች ወደዛ ጠራው ተወስዳችሁ አፍናችሁ ወስዳችሁ ማለት ነው። ቂጥቂጧን የለብልቧት ምንም አይቷ ድንጋይ ኮብልስቶን ናትች። ኮብልስቶን ባንቺ መስሎኔት ሀገር ሀገር የምትሄደው ሰይድ ቢሆን ባንቺ የተነሳ ነው። አንቺ በበረኪና የተነሳ በረኪና ሰው ህይወቱን አጥፍቶ ህይወቱን ህይወቴን አጥፍቼ አንቺ ስትጀምርኩ ራሱሽን እኳቶችን። ሰው ማለት ራሱን የሚወድ ነው። ሰው ማለት ራሱን ወዶ ነው ሰው ሊወድ የሚችለው። እኔ ራሴን ሳልወድ ሰውን አልወድም። እኔ ራሴን ሳልወድ ልጅን አልወድም። እኔ ለእኔ እኔ ስኖር ልጅን ልኖርላት የሚችለው ብዬ ስለማስብ አንቺ ኮብልስቶን፣ አንቺ ድንጋይ ራስ እና ሸር ጎዴ ለዚህ ለኮብልስቶን ሴትዮ ሸር ሸር አድርጉላል። በጣም ነው የምታስጠለቁ ጋይስ፣ በጣም በጣም ነው የምታስጠለው። እንደ ሰው በባህር ህጅ ሰውን እደበደባለሁ ሰውን ነገር ነገር ነገር የጠማት ደረብ እንደው ጋይስ፣ አረ ወንድም ትልቅ ወንድም የለሽ እንደው ትንሽ የሚቆጣሽ እንደው ትንሽ ቾፕ የሚያደርግሽ አረ ትንሽ የወንድ ትንሽ ስለሌለው፣ ውዶቼ ላይክ አድርጉ፣ ላይክ አድርጉ፣ ሽራ አድርጉት።